ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የአማራ ፋኖ አደረጃጀቶች በመላው አማራ ዘመቻ አንድነት ማወጃቸውን በሚመለከት ያወጡት መግለጫ ደርሶናል። የአደረጃጀቶቹ ሙሉ መግለጫ እንደሚከተለው ቃል በቃል ይቀርባል። አብራችሁን ቆዩ። የአማራ ህዝብ የገጠመውን መንግስት መር የዘር ጭፍጨፋ ለማስቆም የህልውና ትግል ከጀመረ ሀያ ወራትን አስቆጥሯል። በእነዚህ ወራት በተበታተነ መልኩ ይሁን እንጂ በጠላት ላይ ቁሳዊ ሰብአዊ አእምሯዊና መሰል ኪሳራዎችን ማድረስ ተችሏል። በስም መከላከያ የሚባለውን ወራሪ ሰራዊት በማፍረስ በኩልም አስደናቂ ተግባራት ተከናውነዋል። አማራውን በማጥፋት እብደት አማራውን በማጥፋት እብደት ውስጥ ቀጥተኛ ሱታፌ እያደረገ የሚገኘው የአብይ አህመድ ደንገጡር የክልሉ ካድሬ መዋቅር ብትንትኑ ወጥቶ እንቅልፍ አልባ የዛፍ ላይ ህይወትን በመግፋት ላይ ይገኛል። ጥቂት የማይባሉትም እጃቸውን ሰጥተዋል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገ ለመገንባት ያለውን ፋይዳ አመላካች ተግባርን ዛሬ መጋቢት 10 2017 ዓ ም ላይ በመላው የአማራ ግዛቶች ጠላት በሚገኝባቸው ካምፖችና ምሽጎች ሁሉ ከሌሊቱ 10 ሰዓት ጀምሮ ማጥቃት ጀምረናል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለምናደርገው አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆነናል። የድላችን መቋጠሪያ፣ የህልውናችን ማረጋገጫ መንገዱም ስልት መንገዱም ስልተ ጥበቡም አንድ ነው። እሱም አንድነት። መታገያ ጉዳያችን ህልውና ናችን አላማና ግባችንም የታወቀ አንድ ጉዳይ እንደያዘ አካል አንድ አታጋይ ተቋምን ገቢራዊ ማድረግ ለነገ የማንለው ቁልፍ ጉዳይ እንደሆነ ብናምንም በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የተጀቦኑ አስተሳሰቦች፣ ቡድኖችና አደረጃጀቶች ገቢራዊ ከምናደርገው አንድነታችን እንድንዘገይ አደረገን እንጂ አማራዊ አንድነቱን ገቢራዊ ከማድረግ አያስቆሙንም። በአማራ ህዝብ የህልውና ትግል የሚቆምሩትን የሚቀልዱትን ግብራቸውን ነት ቸው ከፋፋይነታቸው፣ ግጭት ጠማቂነታቸው፣ ከስርዓቱ ጋር ድብቅ ጋብቻቸው፣ የስልጣንና የገንዘብ ፍትወታቸው ህዝባችንም ታገውም በውል የተረዳበት ሰዓት ላይ እንገኛለን። እንደዚህ ያሉትን ጸረ አንድነት ኃይሎችን እያራግፍን የህዝባችንን ህልውና በአንድ ተቋምነት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶችን ተራምደን ሳይረዱ በጠላት ጉራ የተሰለፉትን ጉዳዩንም መርምረው እንዲመለሱ ጥሪ እናቀርባለን። በአጠቃላይ ከዛሬ መጋቢት 10 አመተ ምህረት ጀምሮ በጠላት ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱ ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ የሚገኝ አኩሪ ተግባር ነው። በዚህ ተናባቢና የአንድነት ዘመቻ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች ናቸው። ዛሬ በወታደራዊ አዛዦች ፊት አውራሪነት አፈሙዛችንን በአንድ ዕለት በአንድ ሰዓት የማስተባበርና የማቀናጀት ተግባር ብርቱ ጉልበታችንን ከማሳየት ባሻገር አንድ አስተሳሰብ ያለን መሆናችንን በገቢር ያሳየንበት የሰራዊታችንን እንዲሁም የህዝባችንን ተስፋ ያለመለምንበት ድንቅ ስራ መሆኑ ስራችን ምስክር ነው። ዘመቻ አንድነት ዛሬን ጨምሮ ለሚቀጥሉት ተከታታይ ቀናት ተጠናክሮ የሚቀጥል ሆኖ አንድ አማራዊ ተቋም በመገንባትም የህዝባችንን ህልውና ያረጋግጣል። ህልውናችን በተባበረ ክንዳችን። ዘመቻ አንድነት። የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ

ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የአማራ ፋኖ አደረጃጀቶች በመላው አማራ ዘመቻ አንድነት ማወጃቸውን በሚመለከት ያወጡት መግለጫ ደርሶናል። የአደረጃጀቶቹ ሙሉ መግለጫ እንደሚከተለው ቃል በቃል ይቀርባል። አብራችሁን ቆዩ። የአማራ ህዝብ የገጠመውን መንግስት መር የዘር ጭፍጨፋ ለማስቆም የህልውና ትግል ከጀመረ ሀያ ወራትን አስቆጥሯል። በእነዚህ ወራት በተበታተነ መልኩ ይሁን እንጂ በጠላት ላይ ቁሳዊ ሰብአዊ አእምሯዊና መሰል ኪሳራዎችን ማድረስ ተችሏል። በስም መከላከያ የሚባለውን ወራሪ ሰራዊት በማፍረስ በኩልም አስደናቂ ተግባራት ተከናውነዋል። አማራውን በማጥፋት እብደት ውስጥ ቀጥተኛ ሱታፌ እያደረገ የሚገኘው የአብይ አህመድ ደንገጡር የክልሉ ካድሬ መዋቅር ብትንትኑ ወጥቶ እንቅልፍ አልባ የዛፍ ላይ ህይወትን በመግፋት ላይ ይገኛል። ጥቂት የማይባሉትም እጃቸውን ሰጥተዋል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባል ያለውን ፋይዳ አመላካች ተግባርን ዛሬ መጋቢት 10 2017 ዓ ም ላይ በመላው የአማራ ግዛቶች ጠላት በሚገኝባቸው ካምፖችና ምሽጎች ሁሉ ከሌሊቱ 10 ሰዓት ጀምሮ ማጥቃት ጀምረናል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለምናደርገው አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆነናል። የድላችን መቋጠሪያ፣ የህልውናችን ማረጋገጫ መንገዱም ስልት መንገዱም ስልተ ጥበቡም አንድ ነው። እሱም አንድነት። መታገያ ጉዳያችን ህልውና ናችን አላማና ግባችንም የታወቀ አንድ ጉዳይ እንደያዘ አካል አንድ አታጋይ ተቋምን ገቢራዊ ማድረግ ለነገ የማንለው ቁልፍ ጉዳይ እንደሆነ ብናምንም በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የተጀበኑ አስተሳሰቦች፣ ቡድኖችና አደረጃጀቶች ገቢራዊ ከምናደርገው አንድነታችን እንድንዘገይ አደረገን እንጂ አማራዊ አንድነቱን ገቢራዊ ከማድረግ አያስቆሙንም። በአማራ ህዝብ የህልውና ትግል የሚቆምሩትን የሚቀልዱትን፣ ግብራቸውንነት ባቸው ከፋፋይነታቸው፣ ግጭት ጠማቂነታቸው፣ ከስርዓቱ ጋር ድብቅ ጋብቻቸው፣ የስልጣንና የገንዘብ ፍትወታቸው ህዝባችንም ታገውም በውል የተረዳበት ሰዓት ላይ እንገኛለን። እንደዚህ ያሉትን ጸረ አንድነት ኃይሎችን እያራግፍን የህዝባችንን ህልውና በአንድ ተቋምነት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶችን ተራምደን ሳይረዱ በጠላት ጉራ የተሰለፉትን ጉዳዩንም መርምረው እንዲመለሱ ጥሪ እናቀርባለን። በአጠቃላይ ከዛሬ መጋቤት 10 አመተ ምህረት ጀምሮ በጠላት ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱ ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ የሚገኝ አኩሪ ተግባር ነው። በዚህ ተናባቢና የአንድነት ዘመቻ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች ናቸው። ዛሬ በወታደራዊ አዛዦች ፊት አውራሪነት አፈሙዛችንን በአንድ ዕለት በአንድ ሰዓት የማስተባበርና የማቀናጀት ተግባር ብርቱ ጉልበታችንን ከማሳየት ባሻገር አንድ አስተሳሰብ ያለን መሆናችንን በገቢር ያሳየንበት የሰራዊታችንን እንዲሁም የህዝባችንን ተስፋ ያለመለምንበት ድንቅ ስራ መሆኑ ስራችን ምስክር ነው። ዘመቻ አንድነት ዛሬን ጨምሮ ለሚቀጥሉት ተከታታይ ቀናት ተጠናክሮ የሚቀጥል ሆኖ አንድ አማራዊ ተቋም በመገንባትም የህዝባችንን ህልውና ያረጋግጣል። ህልውናችን በተባበረ ክንዳችን ዘመቻ አንድነት የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ